እንዴት ናችሁ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ብሮከሪ በካሮትና በዶሮ ስጋ እየሰራሁ ነው ያለሁት። በዚህ ሁኔታ ማለት ነው። ብሮከሪ ያው ክብደት መቀነሻ ነው። ይሄ ራሱ እየሰራሁት ያለሁት ብሮከሪ በእንፋሎት እንትን አልኩ፣ ቀቀልኩትና በካሮትና በዶሮ ስጋ ይታያችኋል። ግማሹ የተከተፈ የዶሮ ስጋ ነው፣ ግማሹ ደግሞ ማለት እንደዚህ እና በጣም ጣፋጭ ምግብ ነው። በጣም ጣፋጭ ምግብ ነው። በዚህ መልኩ ብሮኬሪያችንን በካሮት አድርገን እየሰራን ያለ ነው። እንዴት ነው ክብደት ስንቀንስ ያ ብዙ አይነት የተለያየ ምግብም የተመጣጠነ ምግብም መመገብ አለብን። ክብደት ሲቀንስ ምግብ መተው አይደለም፣ ምግብ መተው ሳይሆን ክብደት ስንቀንስ ያለን ማለት ይህ ካሎሪ የሌላቸው ሱካርነት የሌላቸው ምግቦችን መመገብ አለብን። በዚህ መልኩ እየሰራ ማለት ነው። እና ለሰውነታችን ደግሞ ክብደት ስንቀንስ እንዳንጎዳ ሰውነታችን ደግሞ አሁን እንደ ብሮከሪ እንደ ዶሮ፣ እንደዚህ አይነት ስጋ ዶሮ ስጋ እዚህ አርገን በካሮት በሽንኩርት በተለያየ ነገር በቅመማ ቅመማ አርገን ሰርተን ምንድን ነው ክብደት ስንቀንስ እኛን የሚያወፍረን ምግብ ስንበላ እንጀራው ነው ማባያው ነው እንጂ፣ እንደዚህ ስንበላ እኛ እንደውም ሰውነታችን ይጠቀማል። ብዙ አይነት ፕሮቲኖች ያሉት ምግብ ናቸው ማለት ነው። ብሮከሪ እንደምታውቁ ብዙ ብዙ ብዙ ጠቃሚ ቪታሚኖች፣ ፕሮቲኖች አሉት። ካሮትም እንደዛው። እንደገና ደግሞ ስጋው የዶሮ ስጋ ነው እና ቅባት አናበዛበትም። እኔ ብሮከሪ በእንፋሎት ነው ያበሰልኩት። ካሮትም እንደዛው እና እና በጣም ጣፋጭ ነው። ቅመማ ቅመማችንን አድርገን በዚህ መልኩ ቆንጆ ምሳ እንግዲህ መስራት ይችላል ማለት ነው በዚህ አይነት መልኩ። እና በጣም ጣፋጭ ምግብ ነው፣ እናንተም ሞክሩት በዚህ መልኩ ውደታችሁን መቀነስ ትችላላችሁ ማለት ነው። እኛ የሚያወፍረን በብዛት ያው እንጀራ በወጥ ጥም አድርገን ስለምንበላ ነው እና ያው የሚሄደው ወደ ቦርጭ ነው የሚሄደው። እነሱን እሱን ከቀነስ የተስተካከለ አቋም የተስተካከለ ሰውነት ይኖረናል። በዚህ መልኩ ሞክሩትና ሰውነታችሁን አቋማችሁን እኔ ራሴ አሁን በሳምንት ውስጥ ሁለት ኪሎ ነው የቀነስኩት ሰውነት ነው የምላችሁ። በጣም በጣም ማለት እኔ ምንድን የተውኩት ነጭ የክብዝና ያው ታውቃላችሁ፣ አረብ ሀገር ያላችሁ ነጭ ክብዝ፣ እንደገና ደግሞ እንጀራ በእንጀራ መልክ የሚጋገር ያው ነጭ ዱቄት ትቻለሁ ምግብ መመገብ ማለት ነው። በቃ እንደዚህ አይነት አሁን በቤቴ ውስጥ ራሴ እየሰራው በዚህ አይነቱ በሚጣፍጥ ሁኔታ፣ አንደኛ ነገር ምንም ያጠግባል። ዋናው መጥገባችን ነው የሚያስፈልገው። እየተራምን አይደለም ክብደት ስንቀንስ ማለት ነው። እየበላም ማለት ነው። ጠቃሚ ምግቦችን እየበላን በዚህ መልኩ ጽድት ያለ ምግብ እየሰራን ክብደታችንን ማስተካከል እንችላለን ማለት ነው እንጂ ተርበን ተጠምተን አይደለም ክብደት መቀነስ ያለብን መቀነስ ያለብን ዳቦ ነገር፣ እንጀራ፣ ካሎሪ የበዛበትን ምግቦች ከቀነስን በትክክል እላቸዋለሁ በወር ውስጥ አስር ኪሎ እንቀንሳለን። እየበላም ማለት ነው። ጠዋት ሁለት እንቁላል እየተመገም፣ ማታም ከቻልን ሁለት እንቁላል፣ ምሳ ደግሞ እንደዚህ ኖርማል ምግብ ማለት ነው። በቃ ዘይት፣ ዋናው ነገር ቅባት ነው እና ዘይትና ስኳር ነው እኛ የሚያወፍረን፣ ስኳር፣ እንጀራ በቃ ስኳርነት ያለው ምግብ ዳቦ፣ እንደ ዳቦ አይነት እሱን እሱን ከቀነስ እዚህ ጋር ክብደታችን ማንቀንስበት ምንም ምክንያት እንደሌለ ወቁን እና እውነቴን ነው የምላችሁ። እኔ አሁን በሳምንት ውስጥ ሁለት ኪሎ ቀንሻለሁ። ማለት ምግብ ትቻ አይደለም። መቀነስ ያለብኝ መመገብ ያለብኝን ነገር እየተመገብኩኝ ክብደቴ በዚህ መልኩ እቀንሳለሁ። እናንተም ቻሌንጅ አርጉ እና ስሩ ነት ነት እምላችሁ እና አንደኛ ነገር ጣፋጭ ምግብ ነው። እንደዚህ ሰርተን ስንበላ ለሰውነታችን ብዙ ጥቅም እናገኛለን። እና እናንተም እንደኔ ከወደዳችሁት እንደዛ አድርጋችሁ ሰርታችሁ እንደዚህ ክብደታችሁ ኪሏችሁ ትልቅ የሆነ ማለት ነው መቀነስ ትችላላችሁ። እና በመርፌ በተለያየ ነገር በመድኃኒት ክብደት እንዳትጠምሱ አደራችሁ እና ለልባችሁ ለተለያየ ነገር መጥፎ ነው። በኋላ እና በዚህ መልኩ በራሳችሁ ቤት ውስጥ በሚመጥን ምግብ እየሰራችሁ ክብደታችሁን ማስተካከል ትችላላችሁ። እና ቪዲዮውን ከወደዳችሁት ላይክ፣ ኮመንት፣ ሰብስክራይብ አድርጉ። አበረታችሁኝ ከጎን ሆኑ። ስላያችሁት ቪዲዮ እንደው በጣም እጅግ አሪፍ ያመሰግናለሁ። እና ቴንኪዩ። እና ቪዲዮውን ላይክ አድርጉት፣ ያው ሼር አድርጉት ከወደዳችሁ። ቻው።